የእግዚአብሔር ሰላም ከሁላችሁ ጋር ይሁን፣ ከሁላችን ጋር ይሁንልን። እኔ ዛሬ በዚህ በሀላባ ስቴዲየም ኮንስትራክሽን በሚደረግበት ሳይት ላይ ነው ያለሁት። ወደ ሀላባ ከአሜሪካ ዋሽንግተን ዲሲ በቤተሰብን ለመጠየቅ በመጣሁበት አጋጣሚ ደግሞ የሚሰራውን ስራ እንዳይ ግብዣ አድርገውልኝ ያለውን የስራ የስቴዲየም የስራ እንቅስቃሴ ተመልክቻለሁኝ። በሚገርም ሁኔታ እኔ እጅግ እጅግ በእውነት ሀላባን ብቻ ሳይሆን አጎራባቸዋን እንዲሁም ደግሞ ኢትዮጵያን እራሱ በእውነት ሊያኮራ የሚችል አንድ ትልቅ ፕሮጀክት እየተሰራ እንደሆነ ነው ያመንኩት። ምናልባት እኔ በቪዲዮ ላይ ለማየት ሞክር ያለው የሚተላለፈውን መልእክት ነገር ግን ቪዲዮ የሚያሳየው የተወሰነውን ነገር ነው። እያንዳንዱን ነገር ዞሬ ነው ዲቴል ያየሁት። ስመለከተው በጣም የሚያኮራ ነው። ከተነጠፈው ሳር ጀምሮ በጣም የተመቸና የሚያኮራ ነው። እንደውም እንደው ከደከምን ጉልበታችን ከዛለ በኋላ ይሄ ሜዳ መሰራቱ ብዬ ነው ያሰብኩ እንትን ያልኩት የተቆጨውት ምን አለ ልጅ ሆነን ብዬ ነው ያሰብኩት። ለምን እንኳን ስፖርተኛውን ስፖርተኛ ያልሆነውን ሁሉ የሚቀሰቅስና ወደዚህ ትልቅ እንትን ውስጥ እንዲገባ የሚያደርግ ስራ ነው የተሰራው። ይሄ ትልቅ ታሪክ ነው። በሀላባ በሀላባ ትልቅ ታሪክ ነው። በዚህ በደቡብ ማዕከላዊ መንግስት ክልል ውስጥ ባለው ሁኔታ የሚያኮራ ስራ ስለሆነ እኔ ተደስቻለሁ፣ ኮርቻለሁ። ከዚህ በፊት የተሰሩ ትልልቅ ፕሮጀክቶች አሉ በሀላባ ላይ። ነገር ግን ይሄኛው ደግሞ እጅግ እጅግ የተሻለና ከፍ ያለ ፕሮጀክት ነው በእውነት ለሀገሪቱም፣ ለህዝቡም፣ ለሚመጣውም ጀኔሬሽን ትልቅ ተስፋ የሚሰጥ ስራ ነው እየተሰራ ያለው። በዚህ አጋጣሚ በዚህ ስራ ላይ ይህንን ስራ እንዲሰራ ፕላንና ቅዱን ፕሮጀክቱን ያነሳሱትን ብሎም ደግሞ በዚህ ስራ ላይ ተሳትፈው ከፍተኛውን የስራ መስዋዕትነት እየከፈሉ ያሉትን የአመራር አካላትን በእውነት እጅግ አድርጌ በኢትዮጵያውያን በሀላባውያን ልጆች ስም ላመሰግን እወዳለሁ። እንግዲህ ይሄን ስራ ያየ ሁሉ መቼም በየአገሩ በየዓለሙ ቃል ገብተናል። በእርግጥ ካለው አንዳንድ ችግሮች አንጻር ነገሮች በጊዜው አልተከናወኑም። ነገር ግን እንደተገባው ቃል መሰረት ገንዘቡ ስላልገባ በችግር ላይ እንዳሉ ለምን ያንን ገንዘብ በማመን የተለያዩ ሰነዱ እንደፈረሙና ቃል እንደገቡ ስራውን በዛ መልኩ እየተፋጠነ እንደሆነ ነው ያየሁትና የነገሩኝ። ነገር ግን አሁን የገንዘብ እጥረት ላይ እንዳሉ እየገለጹ ነው። ስለዚህ ሀላባውያን፣ ሀላባን የምትወዱ የሀላባን ውሃ የጠጣችሁ በምድሪቷ ላይ ያደጋችሁ ብሎም ደግሞ ያ ፍቅር ይዟችሁ በተጠየቃችሁበት ሰዓት ላይ እንሰጣለን ብላችሁ ቃል የገባችሁ ልጆቿ በእውነት ነገ ስትመጡ ደስ የምትሰኙበት እኔስ ምን ነው ሳላደርግ ሳልጠየቅ የማትሉበት ሁኔታ ነውና የሚፈጠረው። ስለዚህ ይህንን በዚህ አጋጣሚ ቃል የገባነውን በሚቻል በሚቻል ሁኔታ እርዳታውን እገዛውን በተዘጋጀው አካውንት ላይ በማስገባት ስራው እንዲፋጠን የየራሳችንን አስተዋጽኦ እንድናደርግ በዚሁ አጋጣሚ መናገር እፈልጋለሁ። ምናልባትም አሁን በአሜሪካ ያለው የዚህ ስታዲየም ኮሚቴ አሰባሰቢ ገንዘብ አሰባሰቢ አባል ነኝ። ነገር ግን ከሄድኩኝ በኋላ በዛም የምንሰራቸው ስራዎች ይኖራሉ። በመላ ዓለምም ያላችሁ እንድትንቀሳቀሱ በዚህ አጋጣሚ ማሳሰብ እፈልጋለሁ። እንግዲህ እኔ አሁን ወደ ሀላባ የመጣሁት በድንገተኛ የቤተሰብ ጥያቃና ሁኔታ ላይ ነው የመጣሁትና ነገር ግን አይቼ ዝም ማለት ስለማልችል ከገባሁት ላይ ቃል ላይ አንድ መቶ ሺህ ብር ዛሬ ለመስጠት ፈቃደኛ ነኝ። ይህንን አደርጋለሁ። በአጭር ጊዜ ውስጥ ግን የቀረብኝን ስጦታ ወይም የገባውትን ቃል አበረክታለሁ። ትልቁ ግን ገንዘቡ ብቻ ሳይሆን በእውነቱ የሚደረገው ነገር የሚሰራው ስራ እጅግ እጅግ የሚያኮራ እንደ ሀላባ ልጅነቴ የሚያኮራ ነገር እንግዳ ዘንድ ብንመጣ ምን አለ ሀላባ ለሚባል ትልቅ ታሪካዊ ስራ ነው የተሰራው። እና አሁንም ሀላባን የአላባን ህዝቦች የተነሳሱትን የተራዱትን በመላው ዓለም ያሉትን በሙሉ እጅ ጋር እጌ አመሰግናለሁ። ኮሚቴዎቹንም አመሰግናለሁ። እኔም በአጭር ቀን የቀረኝን ነገር አድርጋለሁ። ለዛሬው ግን ዝም ብዬ ማለፍ ስለማልችል ይህንን አደርጋለሁ። አመሰግናለሁ። ሀላባሀና ኡሊማቱ ቤርቶሻ ቤሪያ የመጎር ከበሬሲ ቆኪ ጋቴ ሲዩ ባሰኖ አላማይ ለማ ሀይኑ ረገሻንቺን ከዮ ነን አለማይ ደማ ብሬች ከእንሴን ቦሚ ገመቶቱን አባቃም ሀላቃም ክናቾት ዘላሽኒ አለማይ ደማ ቴሱ ጃርና አምባር ግን ኢለነ ኢላንተ ኢለኑ ናጵዮት ዘራ ማልባሽኒ አለማይ ደማ ጋሲሜች ከሽን ወዶቺን ተነው ሀላቢ ኡማቱ አፑን ኩንን ከፈየ ፈያ ኦዳታ አለማይ ደማ ኢሳዴ ማይኑ ጦርበ ባዳታን ኢንቲንሲን ጀመርኖም አለሙላ አንታን ኮዳት ኤ አነ ኤ አነ ኮ አጉሪቹ